ጉዳና ዋሉ ሚራ ዝም ብለው እንዲያወሩ አትስጪያቸው። የምሬ ነው። ዝም ብላችሁ እየመጣችሁ እዚህ ግብ ወጥ እያላችሁ ነገር አትቀሳሰሩ። የምሬ ነው። ይሄ ነገር አይደለም፣ ነገር አይደለም። በቃ የራሳችን ህይወት ነው ነው ከከላ እንደዚህ እያለ በክፉ ለምን አይነሳ ነው? ያንቺ አሁን ትክክል አወርተሻል። አሁን ዘነባ የራሷ ህይወት ነው

እሷ እየቀለደች ነበረ። እናንተ ብዙ የፈለጉኝ ነገር እያወሩ እናንተ ምንድ ነው? እኛ አሁን ልጁን እና ሃይሚን ፖስት ተን በጣም ነው እንደተቃጠላችሁ። እኔ አሁን እንደው ስክሪንሹት ሊያደርግ ነው ሁለቱንም አንድ አድርጌ የምሬነ እኔ ነገርኳችሁ ኮ የብሩኬ ስምም አትጥሩ፣ የሀይሚ ስምም አትጥሩ፣ የማንም ስምም የምሬነ አትጥሩ። ብቻ እንደፈለ ዋንዴ ጋለሞታ መታለች የሱሴ ይ ዋዴ አንቺ ልጅሽን በጣም እንድ መሳደግ የፈለችው ጥላንዴት ነሽ ዋዴዳችመሰባተመጥት ያለችው ብዙ ነገር ነው ያወራ ግን ጃችን ብቻ ይዞ እያሽከረከረው ነው ምን ይሰማኛል ምን ይጎልብኛል የኔ ናት ምን ይጎልብኛል እሲንገርኝ አንቺ ሪጋርዳ አደረግሽው ሸርሸር አደረግሽው ማንነት አይነካም ኮ እኔ ዘይነብ ዘይነብነኝ ምንማ ይነካኝም አይጎልብኝም ነገርዋንዴ እንዴት ነች? የምር ናፍቅሽኛል። ይህ አንቺ ቡችላ አንቺ ውሻ ማለት ነው። ውሻ እኮ ነው፣ ቡችላ ሲሉ ውሻ ማለት ነው። ለማንኛውም ደህና ዋሉ። የምሬ ነው። ከማንም ጋር ትጣሉ። ብሩክ ስለቦስ ማውራት ደስ ይለኛል። ስለቦሳወር ይከፈለግነው ማንንም ት እመረምስ ነው። ሲጀርወይየ ዋለነበረ ጊዜ በጣም እኔ ብዙ ቤት ኮሜንት ሰጥቼም ተናግሬም ወጥቻለሁ። ስራ እንደሆነ ደግሞ ከዲያ እኔ ጀምረን ሁላችንም እናውቃለን እኮ ስራ እንደሆነ ሃይሚ የሆነ ነገር ታደርጋለች ብሎ የሚያምን ነበር እን የለም ግን የአንዱን ሰው ስራ ነው፣ የአንዱን ሰው ስራ አይደለም ብለን መቀበል አንችልም። ያንን የተናገሩት ነገር ብዙ ነገር አለ ብዙ ነገር ያለፈ ነገር አለ። ግን ያለፈውን ነገር ወደኋላ ጣሩና ወደፊት ተጓዙ። የሁላቸውንም ፍላጎት እያያችሁት ነው። ስህተታችሁን እያረማችሁ እኔ በእኔ በራሴ ምናችሁ ዋና ዋናዎቹ ለፋፊም ለይሰኒም ከዚህ ያላችሁት ያን የምታረጉትን ነገር ተውትና ሌሎችንም እየመከራችሁ እሷ የምትፈልገውን ነገር እያከበርን እንሂድ ወደፊት

እኔ ሊሰኒ በውስጥም ታወራለች አልመለሰችልኝም። እኔ ሊሰኒ አንቺ ታረጊያለሽ አይደለም እኮ ያልኩት ማሪ፣ አንቺ ታረጊያለሽ ሳይሆን ለልጅቷ የሚጠቅመውንና የሚጎዳውን ነገር እወቂው። እኔ የማውቀው ነገር አለኝ ቻርጅ ልዘጋብኝ ነው በቃ። እሺ እሺ፣ ዘዶ ማለት ነው። በመጀመሪያ ለሰኒ ላልሹ ነገር ማለት ነው፣ ሰኒ የሚጠቅማትን የሚጎዳትን እወቂ ነው ያልሹ። ሀይሚ እኮ በሰኒ አትመራም። በራሷ ጭንቅላት የምትመራ የምትወደው የምጠለው የሚታቅ ላአውራእና ወጣ ለ ማለት ነው። ለመጀመሪያ እሱ ነው። መቀጠል ደግሞ ማለት ነው ፈጣሪ ነው እንጂ አንድ የሚያደርጋቸው የሰው ልጅ አይደለም። እ የምንበትናቸው እኛ አይደለንም አንድ የምናደርጋቸው እና ምን ልል ፈልጌ ነው እነሱን የያዛችሁ እነሱን ብቻ አንድ ላይ አድርጉ፣ ልጁን ደግሞ ብቻውን አሽቃብቁት። በጣም ነው ሞሚያችሁ ሶችኛው እኔ የፈለግኩት እኔ ሊሰንዬ፣ ይሄ ነገር አይሆንም፣ አታቀናብሩት በያቸው ልጆች ነው እ አንቺን አይደለም ሊሰንዬ፣ እኔ ወድሻለሁ አከብርሻለሁ፣ ግን ልጅ

ደ ያረሹ አሁን ምንድን ነው በራሰብ በትግረኛ ያወራሽው? ይሄ ልጅ ሰኒ ስምኝ ማ ነገርሽ፣ አንድ ነገር ብነግርሽ፣ በዚህ አደባባይ ላይ ልነግርሽም፣ ግን ብነግርሽ ደስ ይለኛል። ከምር የሆነ ነገር አለ፣ ግን የእኔ ውድ

እኔ ትላንት እያንዳንዱ ቦታ እየሰማው ነኝ። ቡሩኬ የፎቶ የሚያደርጉት የምሬ ነው ወይ? እነሱም ወደጄም አይደለም፣ እናንተም ወደጄ አይደለም። እኔ ሸቃሪ ነኝ ወይዘዊ ማለት ነው። ግን ቡሩኬ ፎቶ የሚያደርጉት የሚያቀናብሩት አሁን ትቶ ከሀይሚ ጋር አቀናብሮ በሰላም ይምጡ ብሎ ሜሽን እያደረጉ ነው። ለቡሩኬ ማለት ነው። አንድ ይህ ደግሞ ዘድ ደግሞ ዘድ ተብዮ ማለት ነው። አፍቄ የሶስት ልጅ እናትነት ገደል ግቢ አንቺ። እዚህ ጋር ከሰማሽኝ ማለት ነው። ይህ ሁሉ የምታደርገው ዘድናት ታርጌት ዘድናት እስኪ እኔ ማለት ነው በእዛ አሁን ሜንሽን አድርገን ቡሩኬንና ሃይሚን እየተሰራ አንዷ በረከት ማለት ነው እኔ ሞቼ ተገድጄ ይገኛል እንጂ ሀይሚን ቤትን አላስገባም ቢላ የማለች ሴት ናቸው እኮ ምንድነው አንቺ የምትይ እሷ ላስገባች ታዲያ አንድ ሰው ሁለት ቆይ ፉፉ በናለች አታሽቃግጪ እዚህ ጋር ጀምሬ ነው በጣም ነው የሚያስጠላው እኔ ከተናደድኩ በጣም ነው የሚያስጠላው።

ቅርታ፣ ኖርማል ነው። ፎቶ ማቀናበር ነው ያልሽው፣ የኔ ውድ። አንቺ የልጁ ህይወት ምን እንዳለው ታውቂያለሽ። ኖርማል የፈለገ ነገር ይኑረው የፈለገ ነገር ይኑረው የሰው ልጅ ካልተጣመረ በስተቀር ፎቶ ማቀናበሩ ኖርማል ነው። ምክንያቱም እኛ እዝች ጋር እያቀናበር ያለ ነው፣ እነሱ ይዘውት መጡ። ከላስ እሱ ሴት ይዞ መጣ። እሱ ራሱ ወዶ ፈቅዶ ሚስትም ካለው አስፈቅዶ ነው የመጣ አይደል እንዴ? ታዲያ እነሱ ደግሞ ካቀባበሩ እያቀባብሩ ምን ችግር አለ? ያቀባብሩ እንደ ልጅ ሰኒ ብቻ ደግሞ አይደለችም ያቀባበረው። እንዳለ ነው እንዳለ ነው እንዳለ ነው ያቀባበረው ልጅ ሰኒ። ምን ታደርግላቸው ከምሬል ምን ታደርግላቸው? እናንተ ራሱ እያቀባበራቸው እነሱ ብራንካቸውን እየሰሩ እነሱ ተመካክሮ በመጣ በስ በሚሰሩ እዚህ ጋር ተቀባበረ አልተቀባበረ ሚዲያ ላይ ተሸፍኖ እንደ እንደ እንደ መጣ ልጁ ተሸፍኖ ነው የመጣ ተሸፍኖ እኮ አልመጣም መጣ እኛ እኮ ጎልግሌን አላወጣም። እንደ ካሜራ ደቀ ነው የመጡ ማአዛ ፋፊ ስራ ሄዳለች መሰለኝ፣ አንድ ነገር ነገር አለ። መቶ ሀያ ሰው አላችሁ ማለት ነው። ምናልባት የሰው ስለተቀናበረ መቼም ቢሆን አንድ ነገር አስረግቼ ነገር ላይ ወጣችኋለሁ። ሶሪ መቼም ቢሆን ብሩኬ ሃይሚ የኔና የኔ ብቻ ናችሁ ካለ የፖስታለው

እሱ እኮ ማለት ነው እናንተ ለእናንተ ነግሮል እንደ ሃይሚ የተናገረች ነው ቡሩኬ የተናገረው ነገር አልሰማችሁ እንዴ? እናንተ ነው እናንተ የሚታወሩት እናንተ ናችሁ እንጂ በግድ ማሳየት ስሩ። እግዚአብሔር ይባርካችሁ። ማዛሩ ይይቢሆሩ ለሀይሜ ለሃይ ጥሩ ነገር ነው የሰራችው። ማዛዬ ማለት ነው የእኔ እናት ሀይሜ፣ ሰኔን ታውቂያታለሽ? ዞሮ ማለት ነው። ነገር ግን ጥሩ ነገር ሳይሆን ዞሮ ዞሮ ችግር የለውም። ምንም ይሆን ምንም ይሆን ምንም ይሆን እኛ አይመለከተንም። ተጋቡ ተፋቱ፣ ምናሉ ምናሉ፣ እኛ አይመለከተንም። እነሱ ውስጣቸው እራሳቸው ነው የሚያውቁት። ይበላት ነገር ሁለታቸው ሀይኔ ትፈልጎ አላለችም። ሀይሜ ብሩኬና እኔ መለያየት ምን ምን አስፈልጋል? አላለችም ወይ? ብላለች። ቪዲዮ ጋብታችሁ መለያየት ኖ። አሁን እኮ እሱ አሁን ለምሳሌ እነሱ ተመካክረው ሰርተው ከዛ ኦዲየንሱን መለያየት ትፈልጋላችሁ አሉ። እኛ ምን አገባን? እኛ እኮ ያመጡትን ያቀናበር ነው። እኛ ምን አገባን? እሱ ምክንያት እኔ በእንድ ትጣለያ አልፈልግም። እሺ እኔ በጣም ነው የምወድሽ። እኔን ከወደሽ በላፍ ማለት ነው ሲጀመር ማለት ነው። እሺ ውዴ፣ እሺ በቃ እኔን ከወደሽኝ፣ በቃ እኔ የማያስፈልገው ነገር አታርጊ። አንቺ ቤት የምሬ ነው። እግዚአብሔር በቃ

ሰው ጠላት ሆነ አልሆነ እግዚአብሔርን ሰው ጠላት ሆነ አልሆነ እግዚአብሔርን ፈጣሪ ብቻ ጠላት አይሆን እንጂ ሰው እኮ ምንም ይቀያየራል እንደ ቂጣ ማለት ነው ገባችሁ ዛሬ ጥሩ ነገር ሲያገኝ ነገ ይሄዳል እንደዛ ነው ሰው ማለት እንደዛ ነው ብቻ ፈጣሪ አይቀየራችሁ ምን አይነት ንቁርቁስ እናንተ ሲጀመር በቂጥ ነው እንደምታስቡ የሀይኔ ጠላት የቡሩኬ ጠላት ምን ማለት ነው

ብሩኬና ሀይሚ ብቻ እየፖስቱ ካላስ ልጁ ላይ ብቻ እየፖስቱ እኮ ቆይ ሌላ ሊጠይቅሽ ነው አዎ ጥሩ ነው ሀይሚና ቡራ ብቻ ይፖስቱ ግን ምን መሰለሽ እነዛንም አስቆሚ ቆይ ልንገርሽ የሆነ ነገር የብሩኬ ፕሮፋይል አድርጎ ብሩኬንና ራሳቸውን አቀናብሮ የእኔ ፍቅር የኔ ምን የሚሉትንም እንዳይሰማት ቡሩኬን እንዳይሰማት እሷንም እንዳይሰማት እነሱን አቁሙ በይስቲ፣ ሳይሆን አንቺ ማዛ መድረሙ ከመድረሙ እኮ ማዛ ስሜ ማንንም ያቀናብሩ ማንንም ያድርጉ። ሃይሚና ብሩኬ ጋ መቼም አንድ ናቸው። ተዋቸው እስኪ ያቀናብሩ። ምን ይልኛል? ይህቺ የራዲዬ ልጅ የገባ ያቀለበለኝ የሚለው አንቺ ነው። ምንም መስሎ እንዳታይ በቃ፣ የሆነ ነገር ውስጣችሁ እንዳይገባ ተዋቸው፣ ንቃችሁ እለፉ